ያጋ የተባለችው የቤት ሰራተኛ ከእሷ ጋር ራሱ ግንኙነት እንዳለው ነው እንግዲህ እየተነገረ ያለው አንድ ነገር እንልውል ስልኩን ጠልፈውታል የዚህ አበበ የሚባለውን ሰውዬ እያንዳንዱ በየቀኑ የሚያወራው ከማንጋ እንደሚያወራ ምን እንደሚጻጻፍ ስልኩ ስለተጠለፈ እሱ ያው ምንም እንትን አይልም ሚስትም ወይም ፍቅረኛ የተባለችውም የእሷም ስልክ እንደዛው ዛሬ አንደኛ ነገር ስልኳ ስለተጠለፈ ነው። ተቀጣጥረው ለመገናኘት ሲሉ እንግዲህ እጅ ከፍንጅ የተያዙት ማለት ነው። አንዳንድ ጊዜ እውነት ተደብቃ አትቀርም። ምንም እኳ ምንትን ቢል ቢዘገይም፣ እውነት እውነት ናት። እውነትን ይዛችሁ ከተጓዛችሁ በፍጹም በምትሄዱበት ሁሉ ልክ እንደዚህ በአይናችሁ እንደምታዩት ነው እና እውነት ያሸንፋል። ልኡል በጣም ጥንቃቄ ማድረግ ያለበት ነገር ቢኖር እንደዚህ አይነት መኖሪያ ቤት፣ ጫካዎች ምናምን እንደዚህ በቃ ራሱ ለራሱ ለደህንነቱ በፍጹም ምንም አያስብም። ዝም ብሎ ነው በቃ በደመነፍስ ነው እንትን የሚለው እና ፈጣሪ ነው ያወጣው። እንዳያችሁት እንግዲህ ያን ሽጉጥ ልጅቷን እንትን እንዳለችው እንዳቀባበለችበት፣ ተኩሳበት ወይ የሆነ እንትን ቢሆን የሰይጣን ጆሮ ይደፈን ምን እንደሚፈጠር በስመ አብ እኔ አንዳንዴ በስመ አብ አንዳንድ ጊዜ ግን ለራሳቸው አይሆኑም እኮ በቃ ለራሳቸው በቃ ወንጀለኛውን ለመያዝ ብቻ ነው እንጂ የሚሯሯጡት እኔ ጋ ምን ይፈጠራል እኔ ጋ የሆነ ነገር ጉዳት ቢደርስብኝ የሚለውን በፍጹም አያስቡት የሚያስቡት አንድና አንድ ወንጀለኛውን መያዝ ብቻ ነው ብቻ ብዙ ነገሮች እየተፈጠሩ ነው። በአቤልም እንግዲህ እያያችሁት ነው። እንግዲህ ሹፌር ምናምን የሚባለውም እንግዲህ ምን አይነት እንትን እየሰሩ እንደሆነ እያያችሁ ነው። በእያንዳንዱ ሰከንድ የምናያቸው በየከንትኑ የሚመጡ ሰውን ነገሮች በጣም እንጃ። በአቤልም ያያችሁት እንግዲህ ያላያችሁ አላቅም። ካያችሁ የልያ ሹፌር ነው ምናምን የተባለው እንግዲህ ትናንት ዕለት ይዞት ነበረ። አንደኛ ነገር የችልያ የተባለች የሰው ተንከሲዝ በፍጹም ልጆቹን ምን አይነት እንትን እየሞላቻቸው እንደምትልካቸው አላቀላትም። ኦልሬዲ እነ ልኡል እነ አቤል ይይዟቸዋል ብላ ስለምትጠራጠር ይመስለኛል በደንብ አስፈራርታ እንዳይናገሩ ምናምን ነው እንትን እምትላቸው። ይሄ ልጅ አሁን ሹፌር የተባለው የእሷ ሹፌር ምግብ ምናምን የሚያመላልስላት ነው። እሷ የተደበቀችበት ቤት ግን አሁን እሱ ምንም ነገር ስለ እሷ እያወቀ እኳና የፈለገው ቢደበደብ ቢመታ ራሱ ሊናገር አልቻለም። ያለችበትን አሳይ ቢባልም አላቅም ነው ያለው። ግን የእሷ ሹፌር እንደሆነ ደርሰውበታል ማለት ነው። እና በቅርቡ እነልውልጋ እጅ መግባቱ አይቀርም። ሊያ የተባለችው አበበ ከገባ አበበ ከተገኘ እያንዳንዱን ሙሉውን እሱ ያውቃል። አሁን እሱ በደንብ በተደርጎ ክትትል አድርገው ከእሷ ጋር ሲገናኝ ከእሷ ጋር ሲቀጣጠል ምናምን ስልኩንም ምኑንም እንትን ቢከታተሉ ከእሷ ጋር መቶ ፐርሰንት የምነግራችሁ አንድ ቀን ሊገናኙ ሲሄዱ እጅ ከፍንጅ ይዟታል። ይህ ሁሉ ድካም ልፋትም አያስፈልጋቸውም። አሁን እሱን ስለያዙት እሷም ያው ቪዲዮዋቸውን ስለምትከታተል ያ የተባለችው ሴት እኔንም ይዙኛል ብላ ሌላ ቦታ ልትቀየር ትችላለች። ግን ደግሞ እሱን ደግሞ እንደ መያዣ አድርገው እንደ መያዣ አድርገው ቢጠቀሙባት አሪፍ ነው። ከዛ የእሷ መጨረሻ እስር ቤት ይሆን ነበር ማለት ነው። አይቀርላት ምንም ማለም፣ ምንም። እሷ ብቻ አይደለችም እህቶቿ ሁሉ እዚህ ወንጀል ውስጥ ተሳትፈዋል፣ ነው ምላቸው። እህቶቿ አሁን ባል ከስንት ቀን በፊት ጓደኛ የተባለችው ቀርባ ስለ እነሱ አኗኗር ምናምን ስትናገር ነበር። በዚህ በትንሽ ቀን ግን ከቤት ካኗኗራቸው፣ ካለባበሳቸው፣ የቤት እቃቸው ሁሉ ነገር ነው የተቀየረ እና ይሄ ነገር ከየት መጣ? ወንጀል የዚህ ወንጀል ተባባሪ ካልሆኑ ሰው በስንት እንትን ለፍተሽ ደክመሽም አይሞላልሽም። እንኳን አይደለም በዚህ ሶስት አራት ቀን አንድ ወር ባልሞላው እንትን እና ሁሉ ነገራችሁ ነው የተቀየረው። እህቶች የተባሉት እነሱ ራሱ እዚህ ወንጀል ውስጥ አሉበት። እዛ ልኡል ሲሄድ ወይ አቤል ሲሄድ የዘንዶ እምባ እያነቡ ስለ እንትን ያወራሉ። የውሸት ውሸት ማለት ነው። ግን ከጀርባ ግን የሚሰሩት ሴራ ግን በጣም የሚያሳዝን ነገር ነው። ማንን አምናችሁ ማንን እንደምትተው አላውቅም። ዛሬ ይቺ ፍቅረኛ የተባለችው የአበበ ፍቅረኛ እዛ ቤት ውስጥ ባትሄድ ዛሬ ልውልም ይሄ አበበ የሚባለውም አይያዝም ነበር። ዋናው እነሱ ደግሞ ይህች ልጅ መከታተላቸው ትልቅ ውጤት ነው ያመጣላቸው። በእርግጥ ይሄ ልጅ ብዙ ነገር ያቀላበበ፣ ከጀርባ ሆነው እያንዳንዱ የሚሄድበትን እየተከታተሉ ከዛች ጋር ሲገናኘች ከፍንጅ ይዛሉ ብዬ አስባለሁ። ብቻ እግዚአብሔር ይመስገን፣ ልውል ምንም ስላልሆነ። እንግዲህ መቼም ሁላችሁም እንደምትደነግጡ አልጠራጠርም፣ ምክንያቱም የሰው ልጅ የአካል ሽጉጥ እንት ግንባሩ ላይ ተደቅኖበት ተረፈ ሲባል፣ አረ በእሱም ታምር ነው። የእውነት ሁልጊዜ ግዜ የምላችሁ ነገር ነው። ጥንቃቄ አድርጉ። ሰው ቤት ዘውላችሁ አትሄዱም። በመጀመሪያ ቤት ውስጥ ሰው አለ ወይስ የለም የሚለውን በደንብ አጣሩ። እነሱ ጋር ደግሞ ስትሄዱ በቃ ወንጀለኛው መያዝ ብቻ ነው እንጂ ከውስጥ ወንጀል የለ ወይም ሰው አለ ምን የለም። እነሱን የሚያሳድድ በየቦታው ሞልቷል። መቼም ልኡልም ዘላለምም ማን ነው አቤልንም፣ እነሱን ነው ጥላታቸው ብዙ ነው። እነሱ ራሳቸው ካልተጠነቀቁ ማንም ሰው እንትን የሌላቸው ሊምራቸው አይችልም እና ጥንቃቄ ማድረግ አለባቸው ብዬ ነው ማስበው። እንደውም ዛሬ እግዚአብሔርን ያመስግን ልኡል ስለተረፈ ማለት ነው። ወንድ ቢሆን ጊዜ የተኩስበትም ሊሆን ይችላል። እንደውም ሴቷ እንደውም እራርታለትም ይሆን አላቅላትም፣ ስላልተኮሰች የእውነት እናመሰግናለን። ወንድማችን የእውነት ልኡል ለአንድ ሰው ብቻ አይደለም የሚሰራው፣ ለሕዝብ ለስንት ለተቸገረ ሰው ነው እና የሰይጣን ጆሮ ይደፈን። በጣም ጥንቃቄ የሚያስፈልገው ስራ ነው። መገኘቱ አይቀርም ሊያ የተባለችው ያው ግን የራሳቸው ደህንነት ይቀድማል በሚለው ነው እንጂ አንድ ቀን እነሱ እጅ መግባቱ አይቀርም። ማንም ሰው ከነ ልኡል ልጅ አመልጦ አያውቅም። አይደለም ይቺ ሴቱ አይቅርና ስንት ወንድነን ስንት አንበሳንን ያሉ ሰዎችም መጨረሻቸው ልኡል ልጅ ነው እና ጥንቃቄ ያስፈልጋል እና ለማንኛውም እንግዲህ ልውላችን እግዚአብሔር ይመስገን ምንም ነገር ሳይሆን እዛ ቤት ወቷል። ግን እነሱ አነገራችን ላይ አሁን ይሄ ነገር ተፈጠራል። እነሱ አሁን ነገ ጧትም ይሆን እንደዚህ በቃ ለራሳቸው ምንም አይጠነቀቁም። እኔ እኮ ወድጄ አይደለም እምለፈልፈው የሆነ ብስ ስትሄዱ እራሳችሁን ዝም ብላችሁ ዘውላችሁ የሰው ቤት አትግቡ። በመጀመሪያ አጣሩ ቤት ውስጥ ምን እንዳለ። እምለው ወድጃ አይደለም። እና አንዳንድ ጊዜ እውነት ምንም እንኳን ጊዜ ቢፈጅም እውነቱ መውጣቱ አይቀርም። የነዚህ ሰዎች የሚሰሩት ስራ እንደዚህ ዝም ብሎ በቀላሉ የሚታለፍ ምናምን አይደለም። በጣም በተለይ ችልያ ዘበኛው ወይም አበበ ምን ማቅ መስሉ ከስከ ጀርባ ግን የሚሰሩት ሴራ በጣም ኃይለኛ ወንበዴ እንደሆኑ ነው እንግዲህ እየተነገረ ያለው እዚህ ጋር ስታያቸው በጣም ምስኪን ምናምን ይመስላል። ልጁ ራሱ ሲቀርብ አበበ የምታዩት ልጅ እሷው እንደዚህ ያደርጋል ቢባል ማንም ሰው አያምነው፣ ካለባበሱ፣ ካነጋገሩ፣ ከምኑ ስታዩት። ግን በጣም አንገደፊ ሀገር አጥፊ የሚባለው በትክክል ኦ ሶሪ፣ ምንድን ነው አነቀኝ። ሀቅ ነው የተናገርኩት አነቀኝ እና አንገት ደፊ አገራ አገር አጥፊ የሚባለው ለዚህ ነው። ልክ እንደ አበበ እና እንደ ሊያ ያለው ማለት ነው። እና እንግዲህ በልዑልም ማን ነው አቤልም ጋር የምታያቸው በጣም ብዙ ልጆች ከጎዳና አውጥቼ እንደዚህ ያደረግ ያለች እያለች ህይወታቸውን የምታበላሸው ሊያ አሁን ላይ የመጨረሻዋ ቀን እየተዳረሰ ስለሆነ የምትሄድበት አታ ማለት ነው። እየተርበተበትሽ ነው ያለችው። ከትናንት ከሶስት ቀን በፊት ያለችበት ሆቴል ሄደች። እንደዚህ እንደዚህ ያደረገች ወጥመድ አዘጋጀች ስላችሁ አላመናችሁም ነበር። ከዛ እስከ ማታ ቪዲዮ ለቆ ልዑል ምንድን ነው ያለው? ፈጣሪ አወጣኝ ሙቼ ነበር። እሷ አለች የተባለበት ሆቴል ሂጂ፣ ወጥመድ አዘጋጅ፣ ተጠበቀችኝ ብሎ ራሱ በራሱ አንደበት ሰማችኋ። አንዳንድዴ እኔ ስናገር ውሸት ነው ከየት አመጣሹ መረጃው ምናምን እያላችሁ እኔን እንትን ትሉኛላችሁ። ግን ደግሞ እውነት እውነቷን ነው የምንናገረው። የሚዲያ ሰው እስከሆን ድረስ እውነትን እናጋልጣለን። እኔ አልኳችሁ አንድ ቀን የድያ ወይም ያበበ ፊት እንኳን በትንሹ ይታያል፣ ይሸፍኑታል። ላግኝ ብቻ እኔ ግን ፊታቸውን እሸፍኝ። እንደነልውል አለቀ ፊታቸውን እንደዚህ ከእነ እንትናቸው ነው የምለቀው። አልሸፍንም ፊታቸውም። እነ ልኡል ጋር እነ አቤል ጋር እነ ዘላለም እነ እንትና ስትሄዱ ፊታቸውን ሸፍነው ለምን ስትሏቸው ከስተታቸው ታርመው ሲወጡ ሰው እንዳያገላቸው። እኔ እኮ ምን አይነት የዋክ ነው ግን፣ በተለይ ልኡል አያሳዝናችሁ? ለሰው ልጅ አለው እንትን። ይቺ ሴት እያሳደደች እነሱን ለመግደል እንትን ምትል ጥላታቸው እሱ ግን ነገ ይዘናት ስተቷን አምና ተቀጣ ከወጣች በኋላ ሰው እንዳያገላት ፊቷን የግዴታ መሸፈን አለብን ብሎ የሚያምን ሰው ነው። ልኡል ማለት ማለት ነው። እሷ ግን እንደዚህ አይነት ሴት አይደለች። ይሄ ክብርም የሚገባት ሴት አይደለች። በአጠቃላይ ወንጀል የሚሰሩ ሰዎች ፊታቸውን መሸፈን አያስፈልግም። ሰው እንደውም ሌላ ሰው ከእነሱ እንዲማር ነው ማድረግ ያለባቸው። እኔም መጨረሻቸው ያሳየኝ እነዚህ ሰዎች መጨረሻ ያሳየኝ የእውነት ከቀን ከቀን የሚያመጡት ጉደኞች ሰዎች ከየት ከየት እንደሚመጡ እራሱ አላቅም? የስራቸው ክፋታቸው ሰው እየተሰቃየ በእነሱ የመጣ ስንት ሰው ሕይወቱን እያበላሹ አስር ሺህ ሀያ ሺህ እየከፈሉ ወንጀል እንዲሰሩ እያደረጉ እነሱ የብልጥነታቸው ብልጥ ማለት ነው። አበበም ሆነ ሊያ ምንም አይነት ወንጀል ትሲል በእጃቸው እነሱ አይነኩም። ሌላ ሰው ሀያ ሺህ አስር ሺህ ከፍለው ነው የሚያሰሩ። ለምን እነሱ ጋር አሻራ፣ ምንም ነገር እንዲቀርባቸው አይፈልጉም። እነሱ እየኖሩ ሌላ ሰው ይገላሉ። ግን እና ለእንደዚህ አይነት ሰው መራራት አያስፈልግም የስራቸውን ይስጣቸው። አቤልም ቢሆን አሁን ላይ የእሷን ያለችበትን አፈላልጎ ከገባችበት ገብቶ አውጥቶ ሐቁን ማውጣት አለበት። እሷ በየሰከንዱ የተለያየ ሬስቶራንት እየቀያየረች ከጀርባ ደግሞ ሰውን እያዘዘች እና አቤልን የሚከታተል ምን እንደሚሰሩ ምን እንደሚሉ ሰቁጭ ብላ ሰው እያዘዘች ነው ያለችው። በእርግጥ ከሷ በላይ ሰው አለ ትልቅ ባለ ወንትን አለ ባለሀብት፣ በጣም በጣም ለሷም ለአበበም ብር የከፈላችው ሰው አለ፣ እዛ ቤት ውስጥ አቤል ቤት ዘጠኝ ወር ሙሉ እንደዚህ አድርጎ ያስቀመጣችው ሰውዬ በጣም ባለሀብት ነው፣ በጣም ከሚላችሁ በላይ አበበ በጣም እንደውም ስለሊያ አንዳንድ ትንሽ ትንሽ ነገር እያወራ ነበር። በመሀል ደግሞ የተስማሙበትን እንትኑ ሲያስበው ደግሞ በቃ ይናገርና ደግሞ መልሶ እንትን ይላል። እውነትን አያወጣም፣ ምክንያቱም ተከፍሎታል። እና የእውነት አምላክ አንድ ቀን ያጋልጣቸው ነው ምለው ሁለታቸውንም በሄዱበት ሁሉ የስራቸውን ይስጣቸው። ሰው የስራውን አያጣም። ለማንኛውም ልውላችን እንግዲህ ዛሬ እግዚአብሔር ይመስገን በሰላም እዛ ቤት መውጣቱ እራሱ ትልቅ ነገር ነው። ካሁን በኋላ እንዲጠነቀቅ ለሱ ትልቅ እንትን የተባለለት፣ አሁንም ድጋሚ እንደዚህ አይነት ቦታ ሰተት ብሎ ራሱ ምንም ሳያጣራ ከገባ በህይወቱ ላይ ፈርዷል ማለት ነው። እኔ በእነሱ የመጣ እኔ ቪዲዮውን ሳይ፣ አሁን አሁን ተኮሰ፣ አሁን ትናል፣ አሁን ገድለው እያልኩኝ እዚህ ጋር እንትን እላለሁ ግን እነሱ ግን ለራሳቸው ጥንቃቄ ማድረግ ያለባቸው ራሳቸው ናቸው እና በደንብ ጥንቃቄ ማድረግ የሚፈልግ ስራ ነው። አሁን የሚሰሩት ስራ በደንብ የሆነ መጠናት ያለበት ነገር ነው። ዝም ብሎ ከጀርባ አድበስብሶ ምናምን የሚታለፍ ነገር አይደለም። አበበም ሆነ ሊያም ሆነች ዞሮ ዞሮ መያዛቸው ስለማይቀር ማለት ነው። ከነ ልው ልጅ ማንም ሰው አያመልጥም አይደለም እነዚህ እንትኖቹ ይቅርና ስንት ባላፍት ስንት እንደው ቢረሳ ቢረሳ መስፍን ይረሳል። ስንት ዓመት ሙሉ ያደከማቸው እና ለማንኛውም ልዑላችንን እግዚአብሔር አትርፎታል። ድጋሚ እንደዚህ አይነት ነገር እንዳይፈጠር እንግዲህ ኮሜንት ስርም አይቻለሁ። በጣም ብዙዎቻችሁ ለምን እንደዛ ብለህ ገባህ ምናምን እያላችሁ ነበር። ለማንኛውም እንግዲህ እግዚአብሔር ይመስገን ስለተረፈ ወንድማችን። ለማንኛውም የዛሬው ቪዲዮ እንግዲህ ይመስላል። ከተመቻችሁ ቪዲዮ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ እኔን ለምታበረታቱኝ እህት ወንድሞች ከልብ ነው ማመሰግነው። ሰላምና ፍቅር ተመኘውላችሁ። ባላችሁበት ሰላማችሁ ይብዛልኝ ባይ